ሰላም ሰላም፣ ጤና ይስጠልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደና ናችሁ? እኔ ደና ነኝ፣ ፈጣሪ መስገን ብያለው። የእኔ ውድ ቤተሰቦች ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የእኔ ውዶች ማለት ነው። እንግዲህ ዛሬ በኤሉ ቤት የተለቀቀ ቪዲዮ አይታችሁ ሁላችሁም እንዳዘናችሁ እርግጠኛ ነኝ። እኔ በጣም ያዘንኩ ልቤን የተሰበረ እውነት ለመናገር ኤሉ እንደዚህ ሆና ስታለቅሰኝ በጣም ያዘንኩ። እውነት ለመናገር ብቻ ለምንድነው ኤሉ ላይ ሰው ተጠቅሞ፣ ለምንድነው እሷን ጎድቶ የሚሄድም ብዬ አሰብኩ። ለምን ብዙ ነገር አሳልፋለች ኤሉ ማለት ነው። እና አንደኛ ነገር ደግሞ ኤሉም ጥፋተኛ ናት ብዬ ነው የማስበው። በደንብ ሳታጥናት ለምንድን ነው የፍቅር ጥያቄ እሱ ሲጠይቃት ለምን ተቀበለችው? እሺ ብትቀበለውም ነገሮች በደንብ ቆመ ብላ አስባ፣ እሱም ከዚህ በፊት ህይወት ካለ በደንብ አይታ ሁኔታን ሀጥና ነው እንጂ ወደ ፍቅር ምትገባው ብትገባ ምንም ችግር የለውም። አይታ ነው ፈጠነችው፣ ቶሎ በአንድ ወር ውስጥ እንዴት ሰው ፕሮሚስ ያደርግለታል? አስባችኋል? ይህን ራሱ ማሰብ ነበረባት። እሱ የራሱ ህይወት ከዚህ በፊት አለው እሺ። አል ማንኛውም ሰው የራሱ ህይወት ይኖራል አይደለም? በፊት ያለ ህይወቱን ጨርሶ ነው ወደ ኤሉ መምጣት የነበረበት ማለት ነው። ልጁም ጥፋተኛ ነው ብዬ ነው ማስበው። አብስራ ስለዚህ እሱም ትልቅ ጥፋት አጥፍቷል ብዬ ነው ማስበው። ለምንድነው ነገሮቹን ቶሎ ቶሎ ለማድረግ ሞከረ? ለሚ ቶሎ ቶሎ ኢዩሉ ቀለበት ለማረግ አስባብኝ ቀለበት ካደረገ በኋላ ቤተሰቦቼን አስታውቅ ምናምን አለ ወደ ቁምና ሀገር ቶሎ ብዬ መግባት ፈልጋለሁ። በጣም ይሁን ይበቃ አለ። አይደለም ቶሎ ወደ ቁምና ሀገሬ ነው እኔ መግባት ምፈልገው ጊዜ ማቃጣ አልፈልግም። መስል እሉም እንግዲህ አማናችሁ ገባችሁ። ያንተ ጥሩ ሰው ነው መልካም ሰው ነው። ለእኔ ነው አሁን ላይ በጣም ባንተ ምክንያት ደስተኛ ነኝ። ምናምን ብላ ብዙ ነገር ስታወራ ነበረች። እጮነ ለመናገር ሁላችሁ ነው እንደተደሰታችሁ እኔም በጣም ነው ደስ ያለኝ ማለት ነው እሉ በጣም በዚህ አጭር ጊዜ ወደ ቆምናገር ገብታለች፣ እግዚአብሔር ይመስገን እያልኩ ነበር። እውነት ለመናገር ማለት ነው። እና ብቻ ይሄ ነገር በማያስ ሲፈጠር ደግሞ እያናድዳል። እውነት ለመናገር ማለት ነው። እና ዛሬ የኤሉ ልቤ ተሰብሯል። እውነት ለመናገር እንደዚህ ተንበርክካ እንደዚህ ስታለቅስ፣ እውነት እኔ ልቤ ተሰበረው ማለት ነው። እውነት በጣም ያዘሙ ምክንያቱ ሴት ልጅ ስትጎዳ ማንም አይታልቅ ገባቸው፣ አይደለም እኛም ሴቶች ነን እንደዚህ ስትጎዳ ማየት አልፈልግምና ለመናገር ማለት ነው እና የሆነ ስሜት ይሰማናል ሴቶች ስትሆኑ ማለት ነው። እና እሉ ደግሞ ችግር አለባት ብዬ ነው የማስበው። ችግሯ ምንድን ነው? በቃ ሁሉም ነገር ትቾክላለች። ቀስ ማለት አትችሉ ደግሞ። ለምንድን ነው የምታለቅሰው? ለምንድን ነው የምታለቅሰው? እንደ ሴት ቆብጠን በይ እንዴ። በቃ የሆነ አይደለ አለ አይደለ። እሱም እሺ አሁን አይደለም መቼም ያለፈ ህይወት ነው፣ ያለፈ ህይወት። ኤሉ ደግሞ አያገባትም። የፈለገ ፎቶ ቢኖራችሁ ከልጅቷ ጋር እንደፈለጉ ፎቶ ቢነሱ ኤሉ አያገባትም፣ የድሮ ስለሆነ ማለት ነው። ስለዚህ ኤሉ ደግሞ ለምንድን ነው እራሷን ራሷ የምትጎዳ? ለምንድን ነው ለወንድ ብላ የምታለቅሰው? በየማሰብኩ ለምንድን ነው ራሷን ዝቅ የምታደርገው? እንዴ ለማን ብላችሁ ነው እንዴ ለወንድ ብላችሁ እንደዚህ ተንበርክካችሁ የምናለቅሰው? እንዴ ለምንድን ነው እራስሽን ማለት እራስሽን ለምን ቆፍጠነት ታደርጊ ኤሉ ማለት ነው። እውነት በቃ አታለቅሺ ጠንካራ ሴት ወኝ። ድሮም ጠንካራ ነሽ። እውነት ለመናገር ብቻ ያናድዳል። አስበችዋል። አሁን በድጋሚ ኤሉ ለምንድነው ሰው ሁሉ ተጠቅሟት እንደዚህ እሷን ልባን ሰብሮ ሰብሮ ለምንድነው ከኤሉ ህይወቱ የሚወጡ ብዬ አሰብኩ። አንዳንዴ የምሬ ነው ምላችሁ አላቅም። ኤሉ አንዳንዴ ስለምትቸኩለሆኑ ነገሮቹ እንደዚህ የሚፈጠረውም ብዬ አስባለሁ። ገባችሁ? ብቻ ምን ማለት እንዳለብኝ አላቅም። ይሄ ሉኤል ሉኤል ነው። ሉኤል ብባል ልጅ ማለት ነው። አንተ ምን ቤት ነህ? ኤሉን ከፈላግ ፈልጋለሁ ኤሉ ካንቺ ህይወት መውጣት አልፈልግም አንቺን ከልብ ፈልግሻለሁ፣ ብላ ተናግረው እንጂ ለምንድን ነው የሁለት ሆኖ ህይወት ለመበጥበጥ የመጣ ማለት ነው? አንተ ሌላ ሴት የድሮ ፍቅረኛ ይዛ ለምንድን ነው የምታመጠው? እሷ አይን የላትም? በዚህ ሰዓት እኮ ሁሉም ነገር ተሻሽሏል። ሆነ ለመናገር ማለት ነው እቺ አሁን ያ ፍቅረኛ ናይኝ ብላ የመጣች ልጅ ይህ የተነበረች እስከ ዛሬ ማለት ነው። ከኤሉ ጋር ስንት ቪዲዮ ሲሰሩ መቼ፣ የሶሻል ሚዲያ ሰው ናት። መቼም ማለት ኢንተርኔት ትጠቀማለች፣ ቲክቶክ ለስንት ስንት ነገር ታያለች። ከኤሉ ጋር ስንት ነገር ሲያደርጉ የተነበረች አሁን ኤሉ ወደ ቆሙን ሀገር ስትገባ ቀለበት ካደረገላት በኋላ አንቺ ታይሊንግ ለኒ? ብለሽ ስትመጫ አይደብርሽም እንዴ? አረ አንዳንዴ ወንድ ልጅ ሳይፈልጋችሁ በግድ ካንቴ ጋ ሆናለሁ ብላችሁ ሙጥጫ አትበሉ ማለት ነው። በጣም ነው የሚደብሩ። እንኳን ላይ ራስሽ ክብር አይኖርሽ። አንድ ወንድ አልፈለግሽም እኮ ከአንቺ ጋር በቃ ጨርሰናል፣ ያለፈ ታሪክ ነው እያለሽ ነው። አንቺ ግን ደግሞ በግድ ከኔ ጋር ሆና ብላ ነው በቃ እያስገደደችው ያለችው ማለት ነው አቢ አብኑ ሀያቤ ይህ አብኑ መስለኛ አላቅም። ብቻ ስሙ አያዝልኙ። እውነን ለመናገር አንዳንዴ ሴቶች ማለት ነው እራሳችሁን ስቅ አታደርጉ። ጌታን እራሳችሁን አስከብሩ። ወንድ ልጅ ካልፈለጋቸው በግድ ከኔጋ ሆነ አትበሉ ማለት ነው። ይህን ያወሩ ነው በቃ አንቺ የሁለት ዓመት ፍቅረኛ ሊሆን ይችላል እስከ ዛሬ የት ነበርሽ ይህ ሁሉ ክፍተት ካስገባሽ በኋላ እሱ ወደ ቁም ነገር ስለገባ ሌሉቁ ቀለበት ስላደረግላት ቀንተሽ የኔ ፍቅረኛ ነው አንቺ ቀም ቀምተሽብኝ አለ አንቺንሽ የመጣሽብኝ ውጭ ከኛ ህይወት ብለሽ ስታወሪ ትንሽ የሚባል ነገር የለሽም ሉ መቼ ሄደችበት እሱ እኮ ነው የመጣባት ገባሽ አይደል እኔ አፍቅርሻለሁ እያላት እሱ ነበረ ያም ነበር ለኤሉ አፍቅርሻለሁ ከአንቺ ጋር ጥሩ ህይወቱን መቀጠል ፈልጋለሁ ብሎ እኮ ወደ የመጣው እንጂ እኮ ወደሱ ለመናገር፣ በቪዲዮ ያየን ነገር ነው ብቻ። አንዳንዴ እንች እንዴት እንደሆነ አላውቅም፣ ነገሮች ማለት ነው። እና ብቻ ያናድዳል። ኤሉ ደግሞ በዚ ልክ ያለ ወንድ ብለሽ እራስሽን ዝቅ አታድርጊ፣ አታልቅሺ፣ እራስሽን ቆፍጠን አድርጊ እንደሴት ማለት ጠንካራ ሴት ሆኜ ጀግና ሰው ሆኜ ግን። አንዳንዴ ያናችዳል ብቻ። ይሄ አሁን ሊዮል ነው ማን ነው የሚባሉ አሁን የዱሮ ፍቅረኛ ይዛ አምጥታ ሁለቱ ስለበጠበጥ ለአንተ ጥሩ ሰላም ይሰጣሃል? ኤሉ የሆነ ነገር በአንተ ምክንያት አንተ ባመጣ ነገር ማለት ነው አንቴ ባመጣ ነገር ኤሉ የሆን ነገር ብትሆን አንቴ ማንም አይለቅ ሁነን ለመናገር ኤሉ የሆን ነገር ብትሆነ ማለት ነው። በአንቴ ምክንያቱ ነው የድሮ ፍቅረኛ ይዛ አምጥታ። ከዚህ በፊት የራሱ ፍቅረኛ አለ፣ ኤሉ እንዳትጎዳ አልፈልግም። አንቴን አሳያሃለሁ አንቴ ማን አራያን እንጂ አንዳንዴ የሰው ህይወት ውስጥ ገብታችሁ የሰውን ህይወት አትበጠብጡ ማለት ነው። ከቻላችሁ ከሰው ህይወት ውጡ። በጣም ሰው ነው የሚጎዳው። ምን እንደሆነ ታውቃላችሁ? ሶስተኛ ሰው ነው ሰው የሚጎዳው ማለት ነው እሺ ያብና ኤሉ አሁን ጥሩ ጥሩ ደረጃ ላይ ናቸው ያሉ ወደ ቁምና ሀገር እየገቡ ነው ቀለበት አድርጎላታል ቤተሰቦችን አሳውቅሻለው በቅርብ እንደ እግዚአብሔር ፍቃድ ሸማግሌ ልካለሁ እያለ ነበር አንቴ ምን ቤት ነ የድሮ ፍቅረኛ ይዛ አምጥታ ሁለቱን እስከ ቤት ድረስ አምጥታ ሁለቱን መበጥበጥ ለአንቴ ሰላም ይሰጣል ምንም ሰላም ይሰጣል ኦነር ለመናገር በጣም የሚያናድዶ፣ ብቻ ኤሉ ፈጣሪ ትግስቱን ይስጥሽ። ለወንድ ብለሽ የራስሽን አታጥፊ አደራ ነው የምልሽ። የፈለገ ነገር የፈለገ ነገር ቢፈጠር የራስሽን አትጉጂ ነው ምልሽ። ተረጋጊ። ነገሮቹን ቆም ብለሽ አስበሽ ወይ ሁለታችሁ እናንተ አንቺና ልጁ ቆም ብላችሁ ነገሮቹ ሁለታችሁ ብቻ የማን ወሬ ሳሰሚ